ስለ ሾተ ላይ አጠር ያለን ነገር እናያለን። ሾተ ላይ አንዲት እናት አሬች ፖዚቲቭ የሆነ ደም ያለው ፅንስ በሆዷ ሲፈጠር ሊኖር የሚችል ችግር ነው። የእናትየው የደም አይነት ሁልጊዜም አሬች ኔጌቲቭ ነው። ስለዚህ ይሄ እንዳይፈጠር ምን እንደምናደርገው ሁሉም እርጉዝ እናቶች የደም አይነታቸውን እንመረምራለን። አሬች ኔጌቲቭ የሆኑ እናቶች ሲያጋጥሙ ደግሞ የባለቤቶቻቸው ወይም ደግሞ የፅንሱን አባት የደም አይነት መለየት የፅንሱ አባት የደም አይነት ፖዚቲቭ ከሆነ የፅንሱ ወይም የልጇ የደም አይነት አሬጅ ፖዚቲቭ የመሆን ዕድሉ ሰፊ ስለሚሆን አንዲት እናት ሰባት ወር ላይ አንቲ ዲ የምንለው መድኃኒት መወጋት ይኖርባታል ማለት ነው። ይህ የሚደረገው ከፅንስ ወደ እናት ሊገባ የሚችል የደም መጠን አለ። ያ የደም መጠን ሲገባ እናትየው የደም አይነት ውስጥ የሚፈጠር ንጥረ ነገሮች እነዛ ንጥረ ነገሮች ፅንሱን እንደ ባዕድ አካል ወይም ደግሞ ሌላ የተለየ ነገር ሰውነት ውስጥ እንደገባ ስለሚቆጥረው ፅንሱን መጉዳት ወይም በተመረቱት ኬሚካሎች የሚያደርሰው የጤና ጉዳት ይኖራል ማለት ነው። ብዙ ጊዜ ይሄ የመጀመሪያው ወሊድ ላይ ወይም የመጀመሪያው እርግዝና ላይ አይከሰትም። ንጥረ ነገሩ ተመርቶ አልኮል የሚቀጥሉት እርግዝናዎች ግን አደጋ ይሆናል። ከዛ ነው ሾተላይ በተለምዶ የመጀመሪያ ልጆች በዚህ አይጎዱም። ከዛ በኋላ በሚኖሩት እርግዝናዎች ላይ ግን ጽንሶቹ የተለያየ አይነት ጉዳት እስከ ሞት ድረስ ሊያደርስ ይችላል። ይህንን ለመከላከል ሁሉ ጊዜም አንዲት እናት ንጥረ ነገሮች ሰውነቷ ውስጥ እንዳልተመረተ ስናረጋግጥ፣ ይህንም ብዙ ጊዜ አይታችሁ ኔጌቲቭ የሆናቸው እናቶች ኢንተራክት ኮንቨርስ ቴስት ብለን እናሰራለን። እሱ ኔጌቲቭ ከሆነ ሁል ጊዜ የአንታይዲ መድኃኒት መሰጠት ይኖርበታል። ከዛ ውጭ እናትየው ስትወልድ የፅንሱ የልጇ የደም አይነት ይመረመርና ፖዚቲቭ መሆኑን ከተረጋገጠ ሁለተኛው ዶዝ ትዋስዳለች ማለት ነው። ይሄ የሚሆነው በወሊድ ጊዜ ተጨማሪ የሆኑ ከፅንሱ ወደ እናትየው ሊገቡ የሚችሉ ደሞች ስላሉ። ከዛ ውጭ ግን በተለያየ አጋጣሚ አንዲት እናት አንታይዲ ይሄ ጉዳይ እንዳይፈጠርባት ለቶስ ትችላለች አንደኛው በመሀል የተቋረጡ የፈሰሱ እርግዝናዎች ሲኖሩ አንዲት እናት ውርጃ ሲያጋጥማት የደም የመተላለፍ እድሉ ትንሽ የሚሆን ስለሚኖር አንታይዲ ብትወስድ ይመከራል። ከዛ ውጭ ግን በተለያየ ምክንያት በስህተት የሚሆን አሬች ፖስቲቭ ያለው ደም ወደ ሰውነቷ ከገባ ይህ ሁኔታ ሊፈጠር ስለሚችል አንዲት እናት አንታይዲ መውሰድ ይኖርባታል። በተለይ ደግሞ እነዚህ አይነት አጋጣሚዎች ሊያጋጥሙ የሚችሉት ከፍተኛ የሆኑ ብዙ የተጎዱበት የመኪና አደጋ እንደዚህ አይነት ነገሮች ሲያጋጥሙ ሊመጣ ሚችል ስለሆነ የትኛው አይነት ከደም ጋር ንኪኪ ሊኖራት ያችናት ና እነዚህ ነገሮች ሁሌ አስበን ማከም ስለሚኖርብን አንዲትን እናት ሾተላይ ለመከላከል አንቲ ዲ እንሰጣለን ማለት ነው። ምናልባት ተወሰነ ያህል ስለ ሾተላይ ለማብራራት የሞከርኩት ይመስለኛል። ጥያቄዎች ካሏችሁ ሐኪሞችን ማማከር ብትፈልጉ አፕሊኬሽናችንን ከፕሌስቶር ላይ በመውረድ ሐኪሞቻችሁን ማማከር ትችላላችሁ። ሌሎች ተጨማሪ ጥያቄዎች ካሏችሁ